የአይቤስ ቴሌቪዥንና ሶስት የጣቢያው ሰራተኞች በጥላቻ ንግግርና ሀሰተኛ መረጃ በማሰራጨት ተከሰዋል። ሰላም እንደምላችኋል፣ ክብራትና ክብራን የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ቪዲዮችን ላይክ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የኤቢኤስ ቴሌቪዥንና ሶስት የጣቢያው ሰራተኞች በጥላቻ ንግግርና ሀሰተኛ መረጃ በማሰራጨት ተከሰዋል። የኤቢኤስ ቴሌቪዥን እህት ኩባንያና ሶስት የጣቢያው ሰራተኞች የጥላቻ ንግግርና ሀሰተኛ መረጃ በማሰራጨት ወንጀል ክስ ቀርቦባቸዋል። በፌዴራል ከፍተኛ ፍርድ ቤት በቀረበው በዚህ ክስ መዝገብም ጋዜጠኛ መዓዛ ማህመድን በኤቢኤስ ቴሌቪዥን ሀሰተኛ ሀሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገን ጨምሮ ስድስት ተጠርጣሪዎች በሽብር ወንጀል ተከሰዋል። አጠቃላይም አስራ ስድስት ተከሳሾች የተከሰቱ 16 ተከሳሾች የተካተቱበት የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስታዊ ና የሽብር ወንጀል ጉዳዮች ችሎ ትናንት ማክሰኞ መያዝ 28 ቀን ያቀረበው የፌዴራል ጠቅላይ አቃቢ ህግ ነው። ከተከሳሾች መካከል ስምንቱ ከአዲስ አበባ ከተማ አስተዳደር በቢሮ ና በወረዳ ደረጃ ያሉ ኃላፊዎች ና ሰራተኞች ናቸው። አቃቢ ህግም ለፍርድ ቤት ባቀረባቸው መዝገብ ሶስት የክስ አይነቶችም ጠቅሷል። የመጀመሪያው ክስም የሽብር ወንጀል ለመከላከልና ና ለመቆጣጠር 2011 ዓ ም የወጣውን አዋጅ በመተላለፍ የቀረበ ነው። አቃቤ ህግ በክሱ የጠቀሰው አዋጅ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወትን ለአደጋ ማጋለጥን ይመለከታል። ማንኛውም ሰው የፖለቲካ ሃይማኖት፣ ወይም የርዕቱ ዓለም ለማራመድ በማሰብ ህዝብን ወይም የተወሰነ ህብረተሰብ ክፍልን ለማሸበር ወይም መንግስትን የውጭ ሀገር መንግስትን ወይም ዓለም አቀፍ ድርጅትን ለማስገደድ የሽብር ድርጊት የሚፈጽም ከሆነ ከ10 ዓመት እስከ 18 ዓመት የጽኑ እስራት እንደሚቀጣም በአዋጁ ተደንግጓል። ይህ ድንጋጌ ተጠቅሶም ክስ ከቀረበባቸው ተጠርጣሪዎች ውስጥም በቀዳሚነትም የተቀመጡት በአሁኑ ወቅት ነዋሪነታቸውን በውጭ ሀገር ያደረጉት ጋዜጠኛ መዓዛ መሐመድና ና ተስፋዬ ወለስላሴ ናቸው። በአዲስ አበባ ከተማ አስተዳደር በአዲስ ክፍለ ከተማ ወረዳ 14 የሲቪል ምዝገባ ና ነዋሪዎች ጸሐፊ ቤት ኃላፊ የሆኑት አቶ ካሳሁን ኃይሌ፣ በዚህ ወረዳ የስራ ስምሪት ባለሙያ የሆኑት አቶ ዋለልኝ አለማየሁ በመጀመሪያ ክስ የተካተቱ ሌሎች ተጠርጣሪዎች ናቸው። በአዲስ ከተማ ክፍለ ከተማ ወረዳ ዘጠኝ የጤና መድን ባለሙያ የሆኑት አቶ ልጄ አዲስ አጥናፉም እንዲሁ በተመሳሳይ ድንጋጌ ተከሰዋል። ለክሱ መቅረብ ምክንያት የሆነችውና አዲስ ምዕራፍ የተሰኘው የኢቢኤስ ፕሮግራም ሀሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገንም እንደ አምስቱ ተከሳሾች ሁሉ የሽብር ወንጀል ክስ ቀርቦባታል። ብርቱካን አቃቢ ሕግ ለፍርድ ቤት ባቀረበው መዝገብም በሶስተኛነትም ባሰፈረው ክስ ላይም ተካታለች። አቃቢ ሕግ ሶስተኛ ክስ 2007 ዓ.ም የወጣውን የሙስና ወንጀል አዋጅ በመተላለፍ ነው የቀረበ ነው። በዚህ ክስም የተጠቀሰው አዋጁ ድንጋጌ በስልጣን አላግባብ መገልገል የሚመለከት ሲሆን ከ7 ዓመት እስከ 15 ዓመት የሚደርስ ጽኑ ስርዓትም ከ10 ሺ ብር እስከ መቶ ሺ ብር የሚሆን የገንዘብ ቅጣትም የያዘ ነው። ይህ ቅጣት ተፈጻሚ የሚሆነው የጥፋተኛው ኃላፊነት ወይም የስልጣን ደረጃ በግለሰብ በመንግስት ወይም በህዝባዊ ድርጅት ጥቅም ወይም በህዝብ ላይ የደረሰው ጉዳት ከፍተኛ የተፈጸመ ወንጀል ከባድ ካደረገ ካደረገው እንደሆነ በአዋጅ ላይ ተቀምጧል። ይህ ክስ ከቀረበባቸው ሰባት ተከሳቶች መካከል ስድስቱ የአዲስ አበባ ከተማ አስተዳደር ሰራተኞች ናቸው። የኤቢኤስ ቴሌቪዥን ጣቢያና ሰራተኞችን በሚመለከት ሌላኛው የአቃቢ ህግ ክስ ደግሞ አምስት ተከሳሾችም ተዘርዝረዋል ከ2014 ዓ ም የወጣው የጥላቻ ንግግርና ሀሰተኛ መረጃ ስርጭት ለመከላከል እና ለመቆጣጠር የወጣው አዋጅ በመተላለፍ ክስ ከቀረበባቸው ውስጥም ሁለት ድርጅቶች ናቸው በዚህ አዋጅ መሰረት ክስ ከቀረበበት የመጀመሪያ ድርጅት ኤቢኤስ ቴሌቪዥን ሀላፊነቱ የተወሰነ የግል ማህበር ሲሆን በሌላኛው ጣቢያ እህት ኩባንያ የሆነው ሲልቫየር ስፕሪንግ ፕሮዳክሽን ና ፕሮሞሽን ሀላፊነቱ የተወሰነ የግል ማህበር ነው የእህት ኩባንያ ስራ አስኪያጅ የሆኑት ማክዳ

የኤቢኤስ ቴሌቪዥን መዝናኛ ፕሮግራም ኃላፊ የሆኑት ወይዘሮ ማክዳ በአሁኑ ወቅትም በውጭ ሀገር መሆናቸው በትናንትና ሁለት በአካል ችሎት ፊትም አልቀረቡም። የጥላቻ ንግግርና ሀሰተኛ መረጃ በማሰራጨት ወንጀል ክስ ከቀረባቸው ሌሎች የኤቢኤስ ቴሌቪዥን ሰራተኞች አቶ ታሪኩ ኃይሌና ህሊና ታረቀ ናቸው። ታሪኩ የኤቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ዳይሬክተር ሲሆን፣ ህሊና ደግሞ የዚህ ፕሮግራም አዘጋጅና ረዳት ዳይሬክተር ነች። ሁለቱ ድርጅቶችና ሶስት የቴሌቪዥን ጣቢያው ሰራተኞች ክስ የቀረባቸው ከ2012ቱ አዋጅ የጥላቻ ንግግርና ሀሰተኛ መረጃ ማሰራጨት ለመከልከሉ የሰፈሩ ድንጋጌዎች በመተላለፍ ነው። በዚህ አዋጅ የወንጀል ተጠያቂነት የተመለከተ አንቀጽም በከሳሾች ላይ ተጠቅሷል። አቃቢ ሕግ በክሱ ላይ የጠቀሰው ይህ አንቀጽ የጥላቻ ንግግር ወይም ሀሰተኛ መረጃ ስርጭት ወንጀሉ የተፈጸመ ከአምስት ሺህ በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም ብሮድካስት አገልግሎት ወይም በየጊዜው የሚወጣ የህትመት ውጤት ከሆነ ቅጣቱ እስከ ሶስት ዓመት የሚደርስ ቀላል እስራትና ከመቶ ሺህ ብር ያልበለጠ ይሆናል ሲል ይደነግጋል። ትናንት ከሰዓት በተካሄደው ችሎት ላይም አቃቢ ሕግ የቀረበው ክሶች ለተከሳሾች ና ሰቆች እንዲደርስ ተደርጓል። የችሎቱ መሀል ዳኛ ክሱን ዝርዝር በንባብ ከቀረቡ በኋላ ከአንድ ተጠርጣሪ በስተቀር ተከሳሽ ጉዳያቸው ማረሚያ ቤት ሆነው እንዲከታተሉ ትዕዛዝ ሰጥተዋል። እስከሚቀጥለው ቀጠሮ ድረስ አሁን የሚገኙበት የፌዴራል ፖሊስ እስረኞች መቆያ እንዲቆዩ ትዕዛዝ የተላለፈ ሲሆን በክስ ዝርዝር 13ኛ ደረጃ ላይ የሰፈሩት ወይዘሮ ዛራ ከድር ናቸው። ጨቅላ ህፃንጃቸውን ታቅፈው ችሎት ፊት የቀረቡ ዛራ በአዲስ አበባ ከተማ አስተዳደር የአዲስ ከተማ ክፍለ ከተማ ወረዳ አስራ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ናቸው። የአራት ህጻናት ልጆች እናት መሆናቸው የጠቀሱት ዛራ የዋስ ሰላምና መብታቸው እንዲከበርላቸው ፍርድ ቤቱ ጠይቀዋል። ፍርድ ቤቱ ትላንት የችሎት ውሎ የተከሳሾች መብት ጥያቄ እንደማያስተናግድ የገለጹ ነዳኛው የተከሳሾች ዋስትና ጥያቄ ለማድመጥም ለመጪው ሳምንት ማክሰኞ ግንቦት አምስት ቀን ተለዋጭ ቀጥሮ ሰጥቷል። ፍርድ ቤቱ ለመጪው ቀጥሮ በአካል ያቀረቡ ተከሳሾችም ላይ ትዕዛዝ እንዲሰጥ ዳኛው አስታውቀዋል። ክብራትና ክብራን የኢትዮ ፎረም ቤተሰቦች የለቱን ዜና በዚህ ቋጭን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።